ማህበረሰብ የሚነሱትን የባህር በር ጥያቄዎች በተለይ የአስብን ጉዳይ እንደ ኢትዮጵያ የተፈጥሮ መውጫ አድርጎ መቁጠር የኤርትራ ሉዓላዊነት እንደመቃወም አድርጎ ያየው ነበር። ይህም የአብዛኛው ማህበረሰብ ጥያቄ ትኩረት ያልተሰጠው ሆኖ እንዲቀጥል አድርጎታል። ኢህአዴግ በ1994 ባወጣው የኢትዮጵያ የውጭ ጉዳይና ብሔራዊ ደህንነት ስትራቴጂ ወደብን እንደ ሸቀጥ ማየቱና የደህንነት ስጋት የሚመነጨው ከውስጥ ነው ማለቱ የራሱ የሆነ ለውጥ አምጥቷል። ኢትዮጵያ እስካሁን ድረስ ዓለም አቀፍ ሕግን በማክበር እንጂ ዓለም አቀፍ ሕግን በመጣስ የምትታወቅም አይደለችም፣ የምትጠቀምም አይደለችም። ያን አካባቢ በጉልበት ተሟሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል ተሟምተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው ምን የተነጠልን የተወገዝን አገር ነው። ምን ሆኑ፣ በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንፃር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጥበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡም ያዝ ነውም አልያዝ ነውም ለውጥ አያመጣም። ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖረንም። የተነጠልን የተወገዝን አገር እንሆናለን። ተራ ያስቴት እንሆናለን። ውድ አድማጭ ተከታታዮቻችን ሰላም ለእናንተ ይሁን። ከዚህ ቀደም ሲል የሁለት ውሃዎች አብይ ስትራቴጂ በሚል ርዕስ አምስት ምዕራፎችን ጀምረን እንደነበረን እናስታውሳለን። በዛሬው ዝግጅታችን ከዚሁ ጽሑፍ ውስጥ በአምስተኛው ምዕራፍ ከቀደሙት ጋር ተያያዥነት ያለውን ጽሑፍ እናቀርብላችኋለን በዚህም የአባይ ወንዝ የውሃ ፖለቲካ ከመቼ እንደሚጀምር በቅድመ ቅኝ ግዛት ምን መልክ እንደነበረው በቂ ግንዛቤ ታገኙበታላችሁ የሚል ተስፋም አለን በቀጣይ ፕሮግራማችንም ይህንኑ የሁለት ውሃዎች አብይ ስትራቴጂ በዘመነ ቅኝ ግዛት የቀዝቃዛው ጦርነት ይባል በነበረበት ወቅት ከድኅረ ቀዝቃዛው ጦርነት እስካሁን ያለውን እናቀርብላችኋለን በዚህም መሰረት የተሟላ ግንዛቤ አግኝታችሁ ስለ ሁለቱ የውሃ አካላት አብይ ስትራቴጂ ችግሮችና መፍትሄዎች ግንዛቤው ይኖራችኋል ብለን እናምናለን። በዛሬው ፕሮግራማችን ቀይ ባህርና የባህር ተደራሽነት በሚል ርዕስ ጀምረነው የነበረውን በምዕራፍ አምስት ላይ እናቀርባለን። ይህ ጽሑፍ ሀገራችን አሏት በምንላቸው የታሪክና የዲፕሎማሲ እንዲሁም የህግ ምሁራን የተዘጋጀ ስለሆነ ትኩረት የሚሻ መረጃ ነው። ስለሆነም ቀደም ሲል ካስተላለፍንላችሁ አራት ምዕራፎች ጋር አገጣጥማችሁ ለማጤን ብትሞክሩ የበለጠ ግንዛቤና እውቀት ታገኛላችሁ ብለንም እናምናለን። መልካም ቆይታ። ኢትዮጵያ የጣሊያንን ወረራ በመቀልበስ አድዋ ላይ ድል የተጎናጸፈች ቢሆንም ወታደራዊ ድልን ወደ ፖለቲካዊ ድል መቀየር ግን አልቻለችም ነበር። በድኅረ አድዋ ድል አጼ ምኒሊክ ከጣሊያ ጋር የተፈራረሙት የ1896 የአዲስ አበባ የሰላም ስምምነት የኢትዮጵያን የባህር በር አልባ አድርጓታል። ይህ ስምምነት የጥንቱን የባህረ ነጋሽ ግዛት ጣሊያን ኤርትራ የሚል ስያሜ ሰጥቶታል ለጣሊያን አሳልፎ የሰጠ ነው። አፄ ምንሊክ ለእንግሊዝ መንግስትም የዘይላና ታጁራ ወደቦች በግብፅ እጅ መሆናቸውን በመጥቀስ እንዲመልሱላቸው ደብዳቤዎችን ጽፈው ነበር። የእንግሊዝን ድጋፍ ግን አላገኙም። ነገር ግን አንዱን ሀያል ከሌላው ሀያል ሀገር ጋር የማናከስ ወይም የማጋጨት ፖሊሲ በመጠቀም አፄ ምንሊክ የወደብ ችግራቸውን መፍታት ችለው ነበር። የዚህ ስልት አንዱ ማሳያ ፈረንሳይ የጅቡቲን ወደብ ኢትዮጵያ እንደ ራሷ አድርጋ እንድትጠቀም መፍቀዷ ነበር። በአጠቃላይ ሲታይ አጼ ምኒሊክ የባህር በር ለማግኘት ባደረጉት ጥረት የኢትዮጵያን የባህር በሮች ማስመለስ ግን አልቻሉ። ነገር ግን የጅቡቲን መውጫ አግኝተዋል። ከአጼ ምኒሊክ በኋላ በዙፋኑ የተተካው ልጅ እያሱ የቀይ ባህርን ግዛት ወደ ኢትዮጵያ ለመመለስ እቅድ ነበረው። የልጅ እያሱ የውጭ ግንኙነት ፖሊሲ ትኩረትም የቅኝ ገዢ ኃይሎችን ከበባ መስበርና ኤርትራን ወደ እናት ሀገሯ መመለስ ነበር። ይህንም አንድ ቀን ፈረሴ ቀይ ባህርን ውሃ ይጠጣል በማለት ይገልጸው ነበር። ይህንኑ እውን ለማድረግ ልጅ ኢያሱ በወቅቱ የነበረውን ዓለም አቀፍ የኃይል አሰላለፍ እንደ ምቹ ሁኔታ አይቶትም ነበር። የቅኝ ገዢ ኃይሎችን እንግሊዝ፣ ጣሊያንና ፈረንሳይን ማለታችን ነው። ከበባ ለመስበር ከጀርመን እና ቱርክ ጋር ጥምረትን ፈጥሮ ነበር። ጊዜው የአንደኛው የዓለም ጦርነት ዋዜማ ስለነበረ ኢያሱ የኃይል ሚዛኑ ወደ ጀርመን ቱርክ ኦስትሮ ሃንጋሪ ትብብር ይደፋል የሚል ግምትም ነበረው። ይህ ኢያሱ የተሳሳተ ዓለም አቀፍ የኃይል አሰላለፍ ግምትና የመሰረተው ትብብር ለእንግሊዞች አልተመቻቸውም። ከዚህም የተነሳ እያሱም ከሚቃወሙ ውስጣዊ ኃይሎች ጋር በመሆን መፈንቅለ መንግሥት በማድረግ ሥልጣኑ እንዲገለበጥ አድርገዋል። ይህ የሚያሳየው ከአሁን በፊትም እንደተገለጸው የቀይ ባህር ጉዳይ የውስጣዊ ፖለቲካና የዓለም አቀፍ ፖለቲካ ምን ያህል ጥብቅ ቁርኝት እንዳላቸው ነው። የባህር በር የማስመለስ ትግልን በማጠናከርና ከፍተኛ ትኩረት በመስጠት የኢትዮጵያን የባህር በሮች ማስመለስ አሰብና ምጽዋን ለማለት ላይ የተቻለው በአፄ ኃይለስላሴ ዘመነ መንግስት ነበር። አፄ ኃይለስላሴ የኢትዮጵያን የባህር በሮች የማስመለስ ፖሊሲ የነደፉት ገና እንደራሴ እንደነበሩ ነው ለምሳሌ በ1924 ዓ ም ወደ አውሮፓ ያደረጉትን ዲፕሎማሲያዊ ጉዞ ዓላማ ሲገልጹ የባህር ጠረፍ ለማግኘት ነው፣ ስለ ባህር በር ጠረፍ ከፈረንሳይና ከጣሊያን ከመንገዳችን በፊት ተስፋ ተቀብለን ነበረ፣ በማለት ገልጸውታል። በጉብኝታቸውም ወቅት ጅቡቲን ፈረንሳይን በጅቡቲ በኩል ኢትዮጵያ የባህር በር እንዲኖራት ጠይቀው ግልጽ ያልሆነ ቃል ገብተውላቸው ነበር። የባህር በር ጥያቄውን ለጣሊያ መንግስትም አቅርበው የነበረ ሲሆን የኢትዮጵያ የአሰብ ወደብን ለ99 ዓመት በነፃ እንድትጠቀም በምትኩ ኢትዮጵያ ከጣሊያን ውጪ ከማንም ጋር እንዳትገበያ የሚል ምላሽ አግኝተው ነበር። ይህ ፖለቲካዊ ነፃነትና ሉዓላዊነትን የሚጋፋ በመሆኑ በኢትዮጵያ በኩል ተቀባይነትን አላገኘም። ንጉሥ ተፈሪ ምላሽ ባያገኙም እንግሊዞችንም ጠይቀው ነበር። በአጠቃላይ በዚህ ጉዟቸው ወደብን በተመለከተ ባዶ እጃቸውን ተመልሰዋል። በ1928 ዓ ም ኢትዮጵያ የአሰብ ወደብን ለመጠቀም ከጣሊያኖች ጋር ስምምነት ላይ ተደርሶም ነበር። ነገር ግን ጣሊያን ከቀረጥ ነፃ እንዲሆን አልፈቅድም በማለቷ ውሉ ሳይተገበር ቀርቷል። ኢትዮጵያ በወቅቱ ወደብ ያላገኘችበት ምክንያት ፈረንሳይ፣ እንግሊዝና ጣሊያን ኢትዮጵያን ከቀይ ባህር ለማግለል ወደብ እንዳታገኝ የሚከለክል የሶስትዮሽ ስምምነት ስለነበራቸው ነው የሚሉ ወገኖች አሉ። ቀደም ብለን እንደተመለከትነው ዐጼ ኃይለ ሥላሴ በሁለት መንገድ ወደብ ለማግኘት ሞክረው ነበር በዘይላና በኤርትራ በኩል የሁለቱም ሂደትና ውጤት ምን እንደሚመስል ቀደም ብለን ተመልክተናል በኤርትራ በኩል የባህር በር ለማግኘት የድኅረ ሁለተኛው የዓለም ጦርነት ዓለም አቀፋዊ ሥርዓት ምቹ ሁኔታዎችን ሰጥቷቸው ነበር አንደኛ ሀያል የነበረችው አሜሪካ ኤርትራ ከኢትዮጵያ ጋር እንድትዋሃድና ኢትዮጵያ የባህር በር እንድታገኝ እንድትደግፍ ጠንካራ ዲፕሎማሲ ተሰርቷል። ንጉሡ ራሳቸው ጉዳዩን ለአሜሪካው ፕሬዚዳንት ሩዝቬልት አስረድተው የዲፕሎማሲ ልዑክም ልከው ነበር። ሦስተኛ የነጸሐፌ ትእዛዝ አክሊሉ ሀብተወልድ መራር ዲፕሎማሲያዊ ትግል ኤርትራ ከኢትዮጵያ ጋር እንድትዋሃድ ከፍተኛ አስተዋጽኦ ነበረው። አራተኛ በ1944 የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ውሳኔ መሠረት ኤርትራ ከኢትዮጵያ ጋር ስትዋሃድ ኢትዮጵያ የባህር በር ባለቤት ለመሆን በቃች። እነሱም ምጽዋና አሰብ ነበሩ። ኢትዮጵያ የቀይ ባህር ወደቦቿን ልታስመልስ የቻለችው ዓለም አቀፍ የኃይል አሰላለፉ የፈጠረውን ዕድል በሚገባ በመጠቀሟ ነው። የንጉሠ ነገሥቱ ማለት ጸሐፌ ትእዛዝ አክሊሉ ሀብተወልድና የሌሎች ዲፕሎማቶች በሳል ዲፕሎማሲ ጥረት ትልቁን ድርሻ ይይዝ ነበር። ኢትዮጵያ ከብዙ ክፍለ ዘመናት በኋላ የባህር በሮቿን ብታገኝም እድሉን ጠብቆ ማቀየት ግን አልተቻለም። በተለይ የደርግ ስርዓት የሰሜኑን ፖለቲካ በኃይል ለመፍታት የሞከረበት መንገድና እርሱን ለመቀልበስ የተሰጠው ምላሽ በኋላ ዋጋ ያስከፈለ ጉዳይ ሆኗል። የባህር መውጫና መግቢያ በር እንደ ሕልውና ጉዳይ ስለታየ የደርግ መንግሥት ጊዜውንና ሀብቱን ያጠፋው የሰሜኑ ክፍል ተገንጣይ ኃይሎችን ለመደምሰስ ነበር። የኤርትራ ተገንጣይ ኃይሎች ኃይል እየበረታ ሄዶ ኤርትራ ሀገር ብትሆን ኢትዮጵያ የባህር በር እንዳታጣ ሁለተኛ ዕቅድ ወይም ፕላን ቢ አስቀምጠው ነበር። ይህን ፕላን ቢ አሰብን ራስ ገዝ በማድረግ ኤርትራ ስትገነጠል አሰብ የኢትዮጵያ አካል ሆና እንድትቀጥል ማድረግ ነበር። ነገር ግን ደርግ በጦርነት ተሸንፎ ኢህአዴግ አዲስ አበባን ሲቆጣጠር የኤርትራ ነፃ አውጪ ግንባር አስመራን ተቆጣጠረ። ከ1983 እስከ 1985 ኢትዮጵያ ዲፋክቶ የባህር በር አባል ሆና ቆየች። ከ1985 በኋላ የኢትዮጵያ የባህር መውጫና መግቢያ በር የሌላት ሀገር ሆነች። ኢትዮጵያ ቢያንስ የአሰብ ወደብን የባህር በር አድርጋ እንድትወስድ ዓለም አቀፍ ሁኔታው ቢያግዛትም የኢህአዴግ መንግስት ግን የባህር በርን ጥያቄ ከኤርትራ ጋር ባደረገው ስምምነት አላካተተውም። ወደብን እንደ ሉዓላዊ ሀያል ሳይሆን እንደ ንግድ ሸቀጥ ብቻ ተመለከተው። ከአክሱም ዘመነ መንግስት ጀምሮ የባህር መውጫና መግቢያ በር ለማግኘት የተደረገው የትግል ጉዞ የባህር በር አልባ በመሆን ተጠናቀቀ። ለዚህ አንዱ ምክንያት የአባይ ሸለቆና የቀይ ባህር የሰሜን ምስራቅ አፍሪካን የኃይል ሚዛን የሚወስኑ በመሆናቸውና ዓለም አቀፍ ኃይሎችና ቀጠናዊ ኃይሎች መፋለሚያ በመሆኑ ትግሉን ውስብስብ እና ከባድ አድርጎታል። ሁለተኛ፣ ዓለም አቀፍ ኃይሎች በተለይ እንግሊዝ ጂኦፖለቲካዊ ፍላጎቷን ለማስጠበቅ ኢትዮጵያን የባህር በር አልባ እንድትሆን የአንበሳውን ድርሻ ትይዛለች። ሶስተኛ አባይ ሸለቆና ቀይ ባህር የግብፅና የኢትዮጵያ ጂኦፖለቲካዊ መታገያ በመሆኑ ግብፅ ኢትዮጵያ ከቀይ ባህር እንድትርቅ ተገንጣይ ኃይሎችን ትደግፍ ነበር። አራተኛ ውስጣዊ ፖለቲካው የተያዘበት መንገድ ኢትዮጵያ የባህር በር አልባ እንድትሆን የራሱ ድርሻ ነበረው። የኢትዮጵያ የባህር በር ማጣት 1983 እስከ 2014 እና ተጓዳኝ ተጽዕኖዎች። የወታደራዊ ደርግ መንግስት በግንቦት 1983 መዳከምና መውደቅን ተከትሎ የኤርትራ ሕዝባዊ ነፃነት ግንባር አስመራን ሲቆጣጠር የኢትዮጵያ ሕዝብ አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ አዲስ አበባን ተቆጣጥሯል። ይህን የተቀየረውን የኃይል ሚዛን ተከትሎ ኤርትራን የተቆጣጠረው የፖለቲካ ኃይል ኢትዮጵያ ስትጠቀምበት የነበሩትን ሁለቱን ወደቦች ወደ ራሱ በማካተት ኢትዮጵያን የባህር በር አሳጥቷታል። ይህም እርምጃ በስልጣን የነበረው የኢህአዴግ ቡድን መልካም ፈቃደኝነት ላይ የተመረኮዘ ነበር። ከዚያን ጊዜ ጀምሮ ኢትዮጵያ ወደብ አልባ አገር በመሆኗ የዓለም አቀፍ ገበያ መንገዷ የጎረቤት ሀገራት ወደቦች በተለይ የጅቡቲ ወደብ ሆኗል። ምንም እንኳን የተለያዩ የተቃዋሚ ቡድኖችና ሲቪል ማህበረሰቦች በተለያየ ጊዜ የኢትዮጵያን ኢ-ፍትሐዊ የሆነ ወደብ አልባነት ቢቃወሙም በስልጣን ላይ የነበረው የኢትዮጵያ መንግስት እንቅስቃሴውን የኤርትራን ሉዓላዊነት የሚጋፋና የተስፋፊዎች አጀንዳ ነው በማለት ሲያጣጥል ቆይቷል። ይህ ከባድና ታሪካዊ ስህተት በባለፉት ሶስት አስርት ዓመታት ኢትዮጵያን ለኢኮኖሚያዊ፣ ለደህንነትና ለህልውና ስጋቶች አጋልጧታል። የባህር በር ማጣትና ተያይዞ የሚመጡ ችግሮችን በመቅረፍ ሂደት የሚያጋጥሙ ውስጣዊና ውጫዊ ዘርፈ ብዙ ተግዳሮቶች እንደሚከተለው ይታያሉ። አራት አንድ የባህር በር አለመኖር የራሱ የሆነ ዘርፈ ብዙ ችግሮች ያመጣል። ችግሩ ባለበት ሁኔታ ሀገራት ዓለም አቀፍ ገበያን በተሻለ መልኩ ለማግኘትና ያቀዱትን ማህበረ ኢኮኖሚያዊ ለውጥ ለማምጣት ውስንነቶች ያጋጥሟቸዋል። ኢትዮጵያም አሁን ካለችበት ወደብ አልባ ሁኔታ ባሻገር ውስጣዊ ቀጠናዊና መሰል ውስንነቶች ሀገሪቷ ያለባትን ተግዳሮት ማሸነፍ እንዳትችል አድርጓታል። ከውስጣዊ ውስንነቶች መካከል አንዱ የውስጥ የትራንስፖርት መሠረተ ልማት ነው። ይህ መሠረተ ልማት የሚያካትተው የባቡር ሀዲድ እና የአስፋልት መንገድ ከጎረቤቶች ሀገር ጋር በተለይም ወደብ ከምትጠቀምባቸው ሀገራት ጋር ምን ያክል የዳበረ ነው የሚለው ወሳኝ ጉዳይ ነው። በተጨማሪም እነዚህ መሠረተ ልማቶች የሚገነቡት በአብዛኛው በውጭ እርዳታ መሆኑ ነው። ይህም በተለይ በዓለም አቀፍ የፋይናንስ ተቋማትና በቻይና መንግስት እርዳታና ብድር ነው። እርግጥ የቻይና መንግስት መቀነትና መንገድ ቤልቴን ሮድ ኢኒሽቲቭ የተባለውን ፕሮጀክት መጀመሩ ያለብንን የመሠረተ ልማት ግንባታ ጉድለቶች በከፊል መፍትሄ ይሰጠው ይሆናል። ነገር ግን ሀገሪቱ ያሉባት የአቅም ውስንነቶች በሚፈለገው ልክ ደረጃውን የጠበቀ አስፋልት ከወደብ እስከ መዳረሻው ድረስ ለመገንባት አዳጋች ነው። በተለይም ከጅቡቲ ውጭ ካሉ ወደቦች ጋር የሚያገናኙ የመሰረተ ልማቶች ደረጃ በአንጻራዊ መልኩ ያልዳበረ በመሆኑ ሀገሪቷ በምታደርገው አማራጭ የወደብ አገልግሎት የማግኘት ውስንነቶች አጋጥሟታል። ሌላኛው ውስጣዊ አለመረጋጋት ሁኔታ እንደ ኢትዮጵያ ላሉ ወደብ አልባ ሀገራት የራሱ የሆኑ ተጽዕኖ አለው። በተለይ ውስጣዊ አለመረጋጋቶች በመሠረተ ልማቶች አካባቢ ከሆነ የራሱ የሆነ አልታዊ አንድምታም ያሳድራል። እዚህ ላይ ከትግራይ አማጺ ቡድን ጋር እየተደረገ በነበረው ጦርነት ምን ያክል የጅቡቲን መንገድ እንደተፈታተነውና ወደ ሃራ የተዘረጋውን የባቡር መስመር እንደጎዳው ማስታወስ ተገቢ ነው። በተጨማሪም የኢትዮጵያ መንግስት የሚከተለው ፖሊሲ ግምት ውስጥ ሊገባ ይችላል። ይህም ማለት ውስጣዊ ችግሮቹን ለመፍታት የምትከተለውን አቅጣጫ ያመላክታል። ውስጣዊ ከሆኑ ምክንያቶች በይበልጥ መጠቀስ ያለበት የሀገሪቷ የፖለቲካና ኢኮኖሚያዊ ሁኔታ ነው። ሀገሪቷ ያለባትን የመልክዓ ምድራዊ ጉድለቶችን ተቋቁሙ የኢኮኖሚ እድገት ማስመዝገብ ካልቻለች በወጪና ገቢ ንግዱ ላይ አሉታዊ ተጽዕኖ ያሳድራል። አሁን ካለው የፖለቲካ አለመረጋጋት ጋር ተዳምሮ የኢንቨስትመንት ፍሰቱን ስለሚጎዳውና ሀገሪቷ ማግኘት ያለባትን ገቢ ስለሚያሳጣት በሚፈለገው መጠን ለጅቡቲ ወደብ የሚያስፈልገውን ክፍያ ማሟላት ይቸግራል። ይህም ሁኔታ በሀገሪቷ የባህር ግንኙነት ላይ ቀጥታ የሆነ ተጽዕኖ ያሳድራል። ቀጣናዊ ሁኔታን በተመለከተ የኢትዮጵያ መልክዓ ምድራዊ አቀማመጥ የራሱ የሆነ ጥቅምና ውስንነቶችን ያመጣል። ጥቅሙ የሚወሰነው ሀገሪቷ የባህር በር ካላቸው የጎረቤት ሀገራት ጋር ባላት መልካም ግንኙነት ላይ ተመርኩዞ ነው። ጥናቶች እንደሚያሳዩት ከባቢያዊ ሁኔታና የአካባቢው ኢኮኖማዊ ደረጃ የባህር በር በሌላቸው ሀገሮች ላይ የራሱ የሆነ ተጽዕኖ አለው። የአፍሪካ ቀንድን ስንመለከት አካባቢው በተለይ ባለፉት ግማሽ ክፍላተ ዘመናት የሚታወቀው በፖለቲካ አለመረጋጋትና በድህነት ነው። ይህም ሁኔታ ኢትዮጵያ ባለፉት ሶስት አስርት ዓመታት በምትከተለው የውጭ ጉዳይ ፖሊሲና የባህር በር አማራጭ ለመከተል በምታደርገው ጥረት ላይ የራሱ የሆነ ውስንነቶችን አሳድሯል እያሳደረም ይገኛል። ይህ ተጽዕኖ በሁለት መንገድ ሊታይ ይችላል። አንደኛ ካሉት የጎረቤት ሀገራት ጋር ኢትዮጵያ የመሰረተችውና እያካሄደች ያለችው ዲፕሎማሲያዊ ግንኙነት አማራጭ የሆነ ወደብ የመጠቀም እድልን ይወስነዋል። በአሁኑ ጊዜ ከኢትዮጵያ ጋር ድንበር የሚጋሩ አምስት ሀገሮች የባህር በር አላቸው። ኢትዮጵያ ከነዚህ ሀገራት ጋር ያላት የወዳጅነት ወይም ጠላትነት ግንኙነትና ሀገራቱ በኢትዮጵያ ላይ የሚከተሉት ፖሊሲ ከፍተኛ ግምት የሚሰጠው ጉዳይ ነው። በሁለተኛ ደረጃ እነዚህ ሀገራት ከቀጣና ውጭ ካሉ ሀገራት ጋር በተለይ ከግብፅ፣ ሳውዲ አረቢያ፣ ኢራን፣ እስራኤል፣ ዩናይትድ አረብ ኤምሬትስ እና ቱርክ ከመሳሰሉት ጋር ግንኙነት አላቸው። እነዚህ ሀገራት በኢትዮጵያና በቀጠናው ላይ ጥቅማቸውን ለማስጠበቅ የሚከተሉት የውጭ ጉዳይ ፖሊሲ የራሱ የሆነ ተጽዕኖ በኢትዮጵያ ላይ ያሳድራል። በተጨማሪም ቀጠናውን በተመለከተ ሊስተዋሉ የሚችሉና ኢትዮጵያ የምትፈልገውን አማራጭ ሊወስኑ የሚችሉት ውስንነቶች ወደብ በምትጠቀምባቸው ሀገሮች ያለው የፖለቲካ መረጋጋት ሁኔታ ነው። በጎረቤት ሀገራት የፖለቲካ መረጋጋት ሲጠፋ ሀገሪቷ ከውጭ ዓለም ጋር ያላት ግንኙነት ይስተጓጎላል። ሌላኛው ጉዳይ የሶማሌላንድ እውቅና አለማግኘት እና ከሶማሌላንድ ጋር የሚደረግ ትብብር በሌሎች ኃይሎች በተለይ በሶማሊያ በጥርጣሬ መታየቱ ነው። ይህም በሀገሮቹ መካከል ያለው የጥርጣሬ ሁኔታ ኢትዮጵያ አማራጭ የባህር ወደብ ለመጠቀም የምታደርገውን ጥረት ውስብስብ ያደርገዋል። አራት ሁለት የባህር በር ማጣት ተጽዕኖ። እንደሚታወቀው ኤርትራ ከኢትዮጵያ ጋር በፌዴሬሽን በ1944 ከተቀላቀለች በኋላ ከሌላው ዓለም ጋር ለመገናኘት የሚያስችሏት ሁለት የባህር በሮች አግኝታ ነበር። እነሱም አሰብና መጽዋ ናቸው። እነዚህ የባህር በሮች በሚቀጥሉት አራት አስርት ዓመታት ለኢትዮጵያ ፖለቲካዊ፣ ደህንነታዊ፣ ስትራቴጂያዊና ኢኮኖሚያዊ ጠቀሜታ ሰጥተዋል። ሆኖም ኢትዮጵያ ለበርካታ ምዕት ዓመታት ስትከተል የነበረው የባህር መውጫ ትኩረት የሰጠ የውጭ ጉዳይ ፖሊሲ በኤርትራ መገንጠል ምክንያት ተደናቅፏል። በዚህም ምክንያት ከባህር በር ሲገኝና ሊገኝ ይችል የነበረው የፖለቲካ ወታደራዊና ደህንነት ስትራቴጂካዊና ኢኮኖሚያዊ ጠቀሜታን አሳጥፏታል። ለባለፉት ሶስት አስርት ዓመታት ኢትዮጵያ ወደብ አልባ አገር ሆናለች። ይህም ክስተት የመልክዓ ምድራዊ ጉዳት አስከትሎባታል። ምንም እንኳን በተለያዩ ፖሊሲዎችና ስትራቴጂዎች ይህንን ጉዳት ለመቅረፍ ጥረት ቢደረግም ወደብ አልባ ከመሆኗ የተነሳ ዘርፈ ብዙ ችግሮችን ከመጋፈጥ አልታደጋትም። በእርግጥ ሀገሪቷ ወደብ በነበራት ጊዜ ሲገኝ የነበረው ጠቀሜታ ማለትም በቀላሉ ከሌላው ዓለም ጋር ለመገናኘት የሚያስችላት ሁኔታን ማጣቷ በቀላሉ የብሔራዊ ደህንነቷን እና ልማቷን ለመፋጠን ተጽዕኖ አሳድሯል። እዚህ ክፍል ላይ ለማንሳት የሚሞከረው ኢትዮጵያ ወደብ አልባ በመሆኗ የተነሳ ምን አይነት ችግሮች ገጥሟታል የሚለው ነው። እርግጥ እነዚህን ችግሮች እንደ ሀገሪቱ ውስጣዊ መረጋጋት፣ ፖሊሲና ስትራቴጂና ከጎረቤት ሀገሮች ጋር ካላት ጤናማ ዲፕሎማሲያዊ ግንኙነት ነጥለን አናየው። በተጨማሪም የሚስተዋለው ስጋትና ችግር ለኢትዮጵያ አማራጭ ወደብ አቅርቦት የሚሰጧት ሀገሮች መረጋጋትና በቀይ ባህር ያለውን የደህንነት ሁኔታ ከግምት ውስጥ ማስገባት ያስፈልጋል። ፖለቲካዊና የደህንነት ጉዳት። ለረዥም ዘመናት ኢትዮጵያ ደህንነቷና ሕልውናዋን የምታቆራኘው ከባህር በር ጋር ነው። ይህም አስተሳሰብ በቀዳማዊ ኃይለስላሴ ዘመን የነበረው የውጭ ጉዳይ ፖሊሲ ላይ በግልጽ በይበልጥ ሲስተዋል ነበረ። ከሁለተኛው የዓለም ጦርነት መጠናቀቅ ጀምሮ ታሪካዊ የባህር በር የማግኘት ጥረቷን በተባበሩት መንግስታት የተለያዩ ጉባኤዎች ላይ በማስረገጥና ዲፕሎማሲያዊ ጥረት በማድረግ ልታሳካ ችላለች። ይህም የደህንነት አስተሳሰብ በይበልጥ የሚመነጨው የደህንነት ስጋቶች የሚመጡት በታሪክ እንደታየውም በሰሜን በኩል ነው ከሚል እምነት ነው። በተጨማሪም የቤተ መንግሥት መርጋት ከባህር በር ጋር በጥብቅ ማያያዝ በአፄዎቹ ጊዜ የሚታመንበት ነበር። ይህ የደህንነት አስተሳሰብ ወደ ባልባ ከመሆን ጋር ተያይዞ ከ1983 ጀምሮ በመንግስት ደረጃ ለውጥ እንዲመጣ አድርጓል። በ1983 ኢህአዴግ የመንግስትን ስልጣን እንደያዘ የኤርትራን መገንጠል ከመፍቀድ ባሻገር አዲስ ለተመሰረተችው ሀገር የነበሩትን ሁለቱንም ወደቦች እንድትወስድ ፈቃደኛ ሆኗል። ኤርትራ ሁለቱንም ወደቦች ሙሉ በሙሉ በቁጥጥር ስር እንድታደርግ መፍቀድ በኢትዮጵያ ላይ ፖለቲካዊና የደህንነት አንድምታ እንዲኖረው አድርጎታል። ኢህአዴግ በተቃዋሚ ፖለቲከኞች በምሁራንና በአብዛኛው ማህበረሰብ የሚነሱትን የባህር በር ጥያቄዎች፣ በተለይ የአሰብን ጉዳይ እንደ ኢትዮጵያ የተፈጥሮ መውጫ አድርጎ መቁጠር የኤርትራ ሉዓላዊነት እንደመቃወም አድርጎ ያየው ነበር። ይህም የአብዛኛው ማህበረሰብ ጥያቄ ትኩረት ያልተሰጠው ሆኖ እንዲቀጥል አድርጎታል። ኢህአዲግ በ1994 ባወጣው የኢትዮጵያ የውጭ ጉዳይና ብሔራዊ ደህንነት ስትራቴጂ ወደብን እንደ ሸቀጥ ማየቱና የደህንነት ስጋት የሚመነጨው ከውስጥ ነው ማለቱ የራሱ የሆነ ለውጥ አምጥቷል። ሌላኛው እንደ ኢትዮጵያ ላሉ ተጋላጭ ሀገሮች የፖለቲካና የደህንነት ሁኔታቸው ሊወሰን የሚችለው ወደብ ከሚጠቀሙባቸው ሀገራት ጋር ምን ያክል መልካም የሆነ ዲፕሎማሲያዊ ግንኙነት ፈጥረዋል የሚለውና የወደብ አስጠቃሚ ሀገሮች የፖለቲካ መረጋጋት ሁኔታ ነው። እዚህ ላይ ማስታወስ የሚገባው እስከ 1990 ድረስ ኢትዮጵያ የንግድ እንቅስቃሴ የምታደርገው የአሰብ ወደብን እንደ አማራጭ በመጠቀም ነበር። ሆኖም ይህ ሁኔታ በኢትዮጵያና ኤርትራ መካከል በተነሳው ግጭት ሊስተጓጎል ችሏል። በዚህም የተነሳ ሌላ የወደብ አገልግሎት ለማግኘት ከጅቡቲ ጋር ስምምነት ማድረግ አማራጭ የሌለው ጉዳይ ሆኗል። ስለሆነም እንደ ኤሮፓ አቆጣጠር በ2002 ኢትዮጵያና ጅቡቲ የወደብ አጠቃቀምና ወደ ኢትዮጵያ የሚገቡ ሸቀጦች ላይ ስምምነት አድርገዋል። እዚህ ላይ ማስገንዘብ የሚያስፈልገው አሁንም ኢትዮጵያ ከመልክዓ ምድራዊ ጉዳቷ ጋር በተያያዘ ተጋላጭ ሆና መቀጠሏ ነው። ምንም እንኳን ሌሎች የወደብ አማራጮችን ለመጠቀም ጥረት ላይ ብትሆንም፣ አብዛኛውን የንግድ አገልግሎቷን የምታካሂደው የጅቡቲ ወደብን በመጠቀም ነው። ይሄም ግንኙነት ሊቀጥል የሚችለው በሁለቱ ሀገራት መካከል መልካም ግንኙነት እስከቀጠለ ድረስ ነው። የሁለትዮሽ ግንኙነታቸው ምን ያክል አስተማማኝ ነው በሚለው ይወሰናል። በተጨማሪም የታሪፍና ቀረጥ ጭማሪን በተመለከተ በምክክር የሚደረግና የሁለቱንም ወገኖች ብሔራዊ ጥቅም ባልነካ መሆኑ ይወስነዋል። በእርግጥ የጅቡቲ ገቢ በኢትዮጵያ መረጋጋትና አስተማማኝነት እድገት ላይ የተመረኮዘ ነው። ይህ የሚያሳየው የአንዱ ደህንነት በሌላው ላይ የተንጠለጠለ መሆኑን ነው። ሌላው የደህንነት ስጋት የሚመነጨው አሁን እያየነው እንዳለ ነው በኢትዮጵያና በሱዳን መካከል በሚፈጠረው ዲፕሎማሲያዊ አለመግባባት ነው። ምንም እንኳን ከሱዳን ፖርት የምናስገባው የሸቀጥ መጠን ከጅቡቲ ጋር ሲነጻጸር አነስተኛ ቢሆንም በሰሜን ምዕራብ ኢትዮጵያ ያለው የውጭ ንግድ መተላለፊያ ሱዳን ነው። ይህም ግንኙነት የሚወሰነው በካርቱም መንግስት መልካም ፈቃደኝነት ላይ ነው። በአሁኑ ጊዜ በሱዳን በተፈጠረው የእርስ በርስ ግጭት የተነሳ ይህን ኮሪዶር መጠቀም አልተቻለም። የወደብ አገልግሎት እየሰጡ ባሉት ሀገራት ያለው የፖለቲካ ለመረጋጋት ወደብ አልባ ለሆኑ ሀገራት የንግድ እንቅስቃሴ ፈታኝ ነው። አስከትሎ የሚመጣው የፖለቲካና የደህንነት ስጋት የራሱ የሆነ አንድምታ ይኖረዋል። እስካሁን ድረስ በጅቡቲ በኩል ይህ ነው የሚባል ስጋት ባይደርስም፣ ወደፊት የሚጠበቀው የስልጣን ሽግግር የሀገሪቷን የፖለቲካ መረጋጋት ሊወስን ይችላል። የስልጣን ሽግግሩ መንገራገጭ ካጋጠመው በዚያች ሀገር ውስጥ በማህበረሰቦች መካከል ያለውን ውስብስብ የሆነ ግንኙነት በማናጋት አለመረጋጋት ከመፍጠር አልፎ በኢትዮጵያ ላይ የራሱ የሆነ ተጽዕኖ ይኖረዋል። በጅቡቲ የጦር ሰፈር እየመሰረቱ ያሉ ሀያላን ሀገራት የሚፈጥሩት የእርስ በርስ ሽኩቻም በኢትዮጵያ የወደብ አጠቃቀም ላይ ተጽዕኖ ማምጣቱ አይቀሬ ነው። በምስራቅ አፍሪካ ከሚገኙ የጎረቤት ሀገሮች ኬንያ ውስጣዊ መረጋጋት ይታይባታል። ይፋዊ እውቅና የሌላት ሶማሌላንድ ምንም እንኳን አልፎ አልፎ የአልሸባብ ጥቃት ስጋት ቢኖርባትም አንጻራዊ በሆነ መልኩ ከዋናዋ ሶማሌ ጋር ስትነጻጸር መረጋጋት ይታይባታል። ይህ ክስተት የሚያሳየው ወደፊትም የኢትዮጵያ የባህር በር አማራጭ የሚሰጡ ሀገራት ካልተረጋጉ በኢትዮጵያ ላይ ከፍተኛ የሆነ የደህንነት ስጋት እንደሚጋርጥ ነው። ሌላኛው በጥልቀት መታየት ያለበት የምስራቅ አፍሪካ የጸጥታ ሁኔታ ከመካከለኛው ምስራቅ ተለዋዋጭ የፖለቲካዊ ጂኦ ፖለቲካዊ ሁኔታ ጋር ቁንኝት ያለው መሆኑ ነው። ባለፉት አስርት ዓመታት እንደታየው በአረቡ ዓለም ሀገሮች መካከል ያለው የበላይነት ፉክክር በአፍሪካ ቀንድ ላይ ቀጥታ የሆነ የደህንነት ተጽዕኖ ያሳድራል። ዩናይትድ አረብ ኤሜሬትስ በኤርትራ ወታደራዊ ቤዝ አላት። ይህም ከቦታው በመነሳት የሁቴ አማፅያን ላይ የአየር ጥቃት እንድትፈጽም ረድቷታል። ኤርትራ እንደ ሌሎች ሀገሮች ማለትም ጅቡቲና ሱዳን ለፈለገችው ሀገር ወደቦቿን ለወታደራዊ አገልግሎት ትሰጣለች። ወደቦቿን የሚጠቀሙ ሀገራት ከኢትዮጵያ ጋር መልካም የሆነ ወይም ያልሆነ ዲፕሎማሲያዊ ግንኙነቶች ሊኖራቸው ይችላል። ይህንን ስጋት ለመቅረፍ ኢትዮጵያ ካሏት አማራጮች አንዱ ከኤርትራ ጋር መልካም ግንኙነት መፍጠር ነው።